ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ በዛሬው ዕለት የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የአፄ አምደ ጽዮን ኮር የራምቦ ክፍለ ጦር አራተኛ ደሴው ሻለቃ ጋር አጠር ያለች ቆይታ እናደርጋለን። ቆይታችንን እንድትከታተሉ ከወዲሁ እየጋበዝን እንግዲህ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የአፄ አምደ ጽዮን ኮር ራምቦ ክፍለ ጦር ካሉት ጀግኖች አናብስቶች ውስጥ አንዱ ሻለቃ አራት ወይም ደግሞ ደሴው ሻለቃ የሚል ስያሜ የያዘ ሲሆን እንደኛም እንግዲህ በተለያየ በሸዋ የተለያየ ቀጠናዎች ታላላቅ ድሎችን በማድረግ የሚታወቅ ጀግና ሰራዊት ነው። እዚህ ጋ የሻለቃዋ አመራሮች ይገኛሉ። ከእነሱ ጋር አጠር ያለች ቆይታ አደርጋለሁ። ወንድም፣ የሻለቃዋ ዋና አዛዥ ፋኖ፣ እስኪ ራስክንና አጠቃላይ በሻለቃዋ ላይ ያለህን ኃላፊነት በማስተዋወቅ አጠር ያለች ቆይታ እናደርጋለን። እሺ አመሰግናለሁ ታጋይ ፋኖ ሚካያስ በላቸው እባላለሁ የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ የአፄ አምደ ጽዮን ኮር ራንቦ ክፍለጦር የአራተኛ ሻለቃ ሻለቃ መሪ ነኝ። እንግዲህ እስከ ዛሬ ስናደርገው የነበረው እናደርገው የነበረው ተጋድሎ ይታወቃል። ምናልባት ጠቀስ ለማድረግ በሸዋ ለማረግ አካባቢ ምበርባይ በሚባል አካባቢ ላይ፣ በአጣያ አካባቢ ላይ እንዲሁም በሞላሌ ከተማ ላይ ያደረገው ያደረግ ነው ተጋድሎ የታወቀ ነው። እንደዚሁም አለፍ ገፋ ስንል በ መራ ቤት አውራጃ ላይ ስንሰራው የነበረ እንደ ራንቦ ክፍለ በሻለቃው ምስል በክፍለ ጦር ምስል ስናደርገው ጦር የነበረው ተጋድሎ አለ። ከልብ አመሰግናለሁ። እንዳልከው ሰራዊታችሁ በተለያዩ ቀጠናዎች ታላላቅ ጀብዶችን ማስመዝገቡ ይታወቃል። በቅርቡ እንኳን በዚህ በሞላሌ ቀጠና፣ በመራ ቤት አውራጃ ታላላቅ ስኬቶች እንዳገኛችሁ ይታመናልና በዚህም በርካታ ህዝብ ለእናንተ ታላቅ አድናቆት ይኖረዋል። እንደ ይህም በተመለከተ የህዝቡን አስተያየትም ሆነ የሰራዊታችሁን ሞራል እንዴት ታይዋለህ? እንግዲህ ምናልባት ከህዝባችን ጋር ያለን ቁርኝነት በጣም አቅራቢያና በጣም ህዝቡ የሚወደን የሚያከብረን ጦር ነው። ምናልባት እንደ ሸዋ ጠቅላይ ግዛት ዕዝ ሙሉ የሚንቀሳቀሰው ጦር በህዝቡ ክብር ያለው ህዝቡም ለፋኖ ክብር ያለው ትልቅ አክብሮት ያለው ነው እና ተጋድሎ ምናልባት ወደፊት የሚቀጥላል አሁንም እየቀጠልንበት ነው ያለን። አመሰግናለሁ። እንግዲህን የራምቦ ክፍለ ጦር አራተኛ ሻለቃ ደሴው ሻለቃ የሻለቃ ዋና አዛዥ እንደተናገረው ታላላቅ ድሎችን በማስመዝገብ በማህበረሰቡ ልቦና ውስጥ ያደረ እንዲሁም ጠላት በከፍተኛ ፍርሃት የሚሰጋ ጀግና ሰራዊት ያለበት ሻለቃ ነው። እንደው ይህም በተመለከተ የሻለቃዋ ዘመቻ እንደው ይህች ሻለቃ ቤት ቤት ቀጠናዎች ከዚህ ቀደም ውጊያ እንዳደረገ ስምህን በማስታወቅ እስኪ አጠር ያለች ማብራሪ እንዲሰጥን ጋብዛለሁ። ታጋ ይባላለሁ ይባላለሁ። ከወጥያው ጥቃት ምንም በሸዋረ ቤትም በምንም እያጠቃ ነው። ያው ራምቦ ክፍለጦር የሰፈር አደረጃጀት አይኖረውም። ከሻለቃዋ ጋር ቆይታ እያደረግን እንገኛለን። ሻለቃዋ እንግዲህ በሁሉ ነገር ሙሉ የሆነች ሻለቃዋ የራሷ የሆነ ሕክምና ቡድን ያላት አርበኛ ታጋይ ፋኖ ያለባት ከተለያዩ የሸዋ ቀጠናዎች በመዞር ከወንድሞቹ ጋር ታላቅ ተጋሎ እያደረገ የሚገኝ አንድ ታጋይ አለ። እስኪ ወንድማችን ስምክን በማስተዋወቅ አጠቃላይ የዚችን ሻለቃ ተጋሎ ስራዎችን እንዴት ገልጸዋለህ? እሺ አመሰግናለሁ። ፋኖ አለማየሽ ድንበር ባላዶኝ የአራተኛ ሻለቃ የደሴው ሻለቃ ዶክተር ነኝ። እንግዲህ ያው የአራተኛ ሻለቃ ደሴው ሻለቃ የራምቦ ክፍለጦር እንግዲህ በሸዋ ምድር ላይ ያረገጠችው መሬትና ያዞረችበት አካባቢ የለም። ሁሉንም አካባቢ ዞራልች። በዞረችበት ምልክ ጥላትን በአግባቡ ጥላት እስከሚመሰክርላት ድረስ መራቢቴ ተነስታ እስከ ሸዋ አጣየ ድረስ በምትታወቅናት ጥላት የሚያቃንን በጣም ገራሚ የሆነች ጥላት የሚፈራት ሻለቃናት እንደ ራንቦ ክፍለጦር ተፈሪ ደስ ሻለቃ ነው። አመሰግናለሁ። እንደው ዘመደ ዘመቻው ወደ አንተ ልመለስና በተለይ በቅርብ ጊዜ መራ ቤቴ ቀጠና በገባችሁበት ወቅት በርካታ የአንድ መቶ አንደኛ አየር ወለድ ክፍለ ጦር በርካታ የጠላት ኃይል በእናንተ ሰራዊት እንደተደመሰሰ መረጃዎች አሉን። እንደው ያንን ሁለት እንዴት አስታውሰዋለ ቤት ቤት ቀጠና ነበር እዛ መራ ቤቴ ቀጠና የገጠማችሁ አውደ ውጊያ ምን ይመስል ነበር እ ያንን አስታውሰን በሬማ ቀጣናና በዛዛ ነበርና ነበር። አመሰግናለሁ። እንደ ለማጠቃለያ ያህል የሻለቃ ዋና አዛዥ አጠቃላይ ቀረ የምትለው ለሰራዊታችሁም ቢሆን ትግል መራር ነው ይባላል። ሰራዊታችሁ በጽኑ አለት ላይ የቆመ ጀግና ሰራዊት ነው። አጠቃላይ ለሰራዊቱም ሆነ ለመላው የፋኖ ነው አመራርም ሆነ ደጋፊዎች እንደ መጨረሻ ቀር የምትለው የምታስተላልፈው መልእክት ካለ እድል ልስጥህ። እሺ፣ አይ፣ ምናልባት አመሰግናለሁ ድጋሚ እድሉን ስለሰጠኝ። ምናልባት የራምቦ ክፍለጦር የአራተኛ ሻለቃ እንደ ሻለቃ ያላት አቋም ከውጊያም ጀምሮ ከማህበረሰቡም ጀምሮ ያላት ክብር ትልቅ ነው። ለማህበረሰባችን ያለን አክብሮት ትልቅ ነው። ምናልባት ይህ ሻለቃ እንደ ሌሎቹ ወይም የተለየ ነገር አለው ብዬ ነው የማስበው። ምናልባት ያረገጠበት ምድር የለም ራምቦ ክፍለ ጦር በመራ ቤት አውራጃ፣ በይፋት፣ በመንዝ እንደዚሁም በምንጃር ያረገጠችው መሬት የለም ማለት ነው። ራምቦ ክፍለ ጦር በሰፈር የተደራጀ ድርጅት አደረጃጀት የያዘ ክፍለ ጦር እና ሻለቃ ሊያዝንም ማለት ነው። ይሄ አቋማችን ነው የሁላችንም አቋም ነው። እንደ ክፍለ ጦር የራሳችን የሆነ አቋማችን ነው ማለት ነው። በዚያ ልክ ነው ያለው ነገር። እንግዲህ ምናልባት ብዙ ነገሮች አሉ፣ አላግባብ የሚወሩ ወሬዎች አሉ። እነኛ እንዲቆሙን ስንል እንጠይቃለን። ምናልባት ደሴው ሻለቃ ለግለሰብ ወይም የግለሰብን ሀሳብ ይዛር እየታገላችሁ ያላችሁ እንዳማራ ህዝብ የአማራ ህዝብ ተገፍቷል፣ ተገሏል፣ ሞቷል፣ እህት ወንድሞቻችን ሞተዋል ብላ ብለን እስከወጣን ድረስ ለግለሰብ ወይም ለአንድ ሰው የምናሸረግድ ወይም የምን ልዩነት እንትን የምንለው ነገር የለም ማለት ነው። መሪያችንን እናከብራለን። ነገር ግን ለግለሰብ አይደለም፣ የሚወጣ ነው ለአማራ ህዝብ ነው። ይህን ደግሞ ህዝባችን እንዲያቅልን እንፈልጋለን ማለት ነው። ለግለሰብ ሳይሆን ለህዝባችን፣ ህዝባችን ተጨቆና፣ ይሄን ሁሉን አደጋ ደርሶበታል ብለን ሞቷል፣ ከጨፍጭፈናል ብለን የወጣ ነው ማለት ነው። ስለዚህ ለግለሰብ እንትን የሚል ነገር የለንም ለማለት ነው። አመሰግናለሁ። እኔም በድጋሚ አመሰግናለሁ። ውድ የራምቦ ክፍለጦር የደሴው ሻለቃ አመራሮችና አባላት ውድ ጊዜያችሁን ሰውታችሁ ከአፄ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ጋር ላደረጋችሁት ቃለመጠይቅ ከልብ አመሰግናለሁ።